እኔ ከኔ ጋር መጨረስ ይችል ነበር ሁሉን ነገር ግን፣ እሱ ምንድን ነው ያደረገው? እኔማ ሄጀ ማለት ነው። ይሄ በጣም ድፍረት ነው።

እንዳይስጥልኝ እንዳይስጥልኝ፣ እኔ እንኳን ወደዚህ ቻናል በሰላም መጣችሁ ውድ ቤተሰቦቻችን። ወይ ጉድ፣ ወይ ጉድ፣ ወይ ጉድ፣ ወይ ጉድ፣ እንዳያችሁት ነው ማለት ነው። ውድ ቤተሰቦቻችን፣ እንግዲህ በሄሎ ምክንያት ምክናት፣ እንግዲህ እንግዲህ እንግዲህ አቢ ምን እንዳደረገ እንግዲህ አይታችኋል። እንግዲህ እንዳያችሁት ነው ማለት ነው። ውድ ቤተሰቦቻችን፣ ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ለቤቴ አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ አትርሱት። ውድ ቤተሰቦቻችን አስተያየት ካለ ኮሜንት ለመጻፍ ትችላላችሁ። እንኳን ወደዚህ ቻናል በድጋሚ ደህና በሰላም መጣችሁ እያልኩ ዛሬ እንግዲህ ውድ ቤተሰቦቻችን እንግዲህ ላጋራችሁ፣ ብቻ ማየት ሳይሆን አብረን ማየት አለብን። ላጋራችሁ ብዬው እ የመጣሁት እንግዲህ ዛሬ መጨረሻ የመጨረሻ የመጨረሻ ድብድብ ብሎ እንግዲህ ግጭት ነው የተነሳ ኃይለኛ ጠብ ጠብ ጠብ ነው የተነሳ የተፈጠረው ነገር ነገር እንግዲህ የአብና የልዑል መሀል ላይ የተፈጠረው ነገር እንግዲህ በጣም ከባድ ነው። በጣም በጣም ከባድ ነው ማለት ነው። ወደ ቤተሰቦቻችን እሱም ምንድን ነው ስለ እንግዲህ ሄሉሻ ምክንያት ነው ማለት ነው እንግዲህ ልዑል እንግዲህ በእንደዚህ መልኩ እንግዲህ እነሱ ሆስፒታል እንግዲህ ሲሄዱ እንግዲህ ሄሉ ስደውል ነው የመጣችው። አታውቅም ነበረ። ልዑል ሆስፒታል ገብቷል ሲባል እንግዲህ ነው እየሄደችዋ እንግዲህ እሷ እየሮጠች ሲሄድ እውነቱም ታሽጓል። በጣም ከባድ ነው። በዛው ደነገጠች። ከሆስፒታል እነሱ ደግሞ ስንትልሳ አድርግ ባል እንግዲህ ሄሎ ከወንድምና የአብ እህቷ ጋር ስትሄድ ሆስፒታል አንድ ላይ ስትሄድ፣ እንግዲስ እንግዲህ የልዑል እጅ በጣም ነው የተጎዳ፣ ጭንቅላቱም ንሽንትን ሆኗል ማለት ነው። በጣም ከባድ ነው። ገዛ ሄሎ እዛው ቀለጥ ቀለጥ አለች፣ ጭነቱን ቀጠለች ማለት ነው። እንግዲስ ማን ነው? ምንድነው የተፈጠረው ነገር ንገረኝ። ምንድነው ይህ መኪና አደጋ ነው ወይስ ምንድነው የተፈጠረው ብላ ጠይቀች አይ አለ አይ አለ የኛው የየልዑል ጓደኛው ማለት ነው አይ ምንድነው አለች አይ ምንድነው የተፈጠረው ነገር የተፈጠረው ነገር ማን ምንድነው ግራ እያጋባኝ ነው ብላ ጠይቃለች ሄሎ ማለት ነው ደግሞ የልዑል ጓደኛው ደግሞ ምን አለ መሰላችሁ ሄሎ ሄ ያንቺ ጉድ ነው ያንቺ ጉድ ነው። ምንድነው? ምን አረኩት? ያብነው አንድዚ ያደረገው። ከዛ በዛው ጩወቱ ኦ ተባለ ጩወት ማለት ነው። ከዛ ተረጋጊ፣ ተረጋጊ ደግሞ ይወደም ማለት ተረጋጊ። እንግዲህ ኃይለኛ ግጭት ኃይለኛ ጠብ ነው የተነሳ በዛ ሆስፒታል ውስጥ ወይም ክሊኒክ ላይ ማለት ነው። ከዛን በቃ ቅልጥ ቅልጥ ቅልጥ አልች ነው እንግዲህ ስኔ ይሄ እውነት ከሆነ ያብን ማግኘት አለብኝ። ያብን አግኝቼ መጠየቅ አለብኝ። ይሄ እንዴትስ ይሆናል? እውነቱ ነገር ስለተገለጠ ነው። እውነቱ ነገር አንተ ስላወራክ ነው። እውነቱን ስላወጣክ ነው። የእሱ ጉዱ ጉዱን ስለነገርክ ነው እንደዚህ የመታከው አይ እሱ እኮ ብቻው አይደለም የመተኝ። እሱ ብቻው በሆን ኑሮ እኮ እኔ እንደዚህ ብዙም አልጎዳም ነበር እና ከሱ ጋር እኮ ሶስት ሰው ሆኖ ነው የመተኝ። ማታ ና ምናምን ብሎ ስደውለኝ እኔ ደግሞ ስላም አምናለው፣ ለዛ ሲወጣ በዛው ሁለት ሆኖ ነው ከሱ ጋር ሶስት ሆኖ ነው የመተኝ ምናምን አለ። እናስ የት አለ የት አለ ያብ? ማግኘት አለብኝ። ይሄ እውነት ነው ውሸት ነው መጠየቅ አለብኝ ማወቅ አለብኝ። በቃ ቅልጥ ቅልጥ ማለት ነው። ከዛን ደውለች፣ ጌዛ ያብን፣ አንተን ማግኘት ትፈልጋለሁ፣ የት ነው ያለክ? ምን ብላ አገኘች። ከዛ እንዴት እንደዚህ ታድርጋለህ? እንዴት እንደዚህ ትማታለህ?

እናስ የልዑል ጉደኛው ደግሞ ይሄ የአንቺ ጉድ ነው። ይሄ በአንቺ በኩል የመጣ ጉድ ስለሆነ እንግዲህስ ልዑል በእንደዚህ መልኩ ታሟል። በንደዚህ መልኩ እንግዲህ ልዑል እንግዲህስ ቪዲዮ ላይ ወይም ፎቶ ላይ እንደሚታዩት ከልዑል ጋር ሁለት ቀን በፊት እንግዲህ አንድ ላይ እንደዚህ ሃፒ በርዝዳይ ምናምን ተብሎ እንግዲህ ፎቶ ተለቋል። እንግዲህ የኛው ደግሞ የአብ ደግሞ ከልዑል ጋር እንደዚህ ታደርጋለች ምናምን ብሎ እንግዲህ እንግዲህ ለቃትም ወይም ልዑሉን አልለቅም። ለምን እንደዚህ በቀም አድርግ ማለት እኔ ሄዱን በጣም ወዳት አለ። ለምን እንደዚህ ያደርጋል? ለምንስ ለምን ስለምን እንደ ደስ ለምን ብሎ እንግዲህ ያብን ለልዑል እንግዲህ በእንደዚህ መልኩ ነው እንግዲህ የተጋጨት ማለት ነው። እንግዲህ ውድ ቤተሰቦቻችን ይሄ እውነት ነው ወይስ ውሸት ነው ወይስ ሀሳባችሁ መጻፍ ትችላላችሁ። ቤቴ ክፍት ነው። ውድ ቤተሰቦቻችን ውድ ተመልካቾቻችን በጣም ነው መውደዳችሁ፣ በጣም ነው ማክብራችሁ። እንግዳውስ ሄሉ እንደዚህ በሉት፣ ከሰው አይን ያውጣሽ ፈጣሪ በሉት። ለምን ብትሉት ለምን ብትሉት፣ ናቲም ጥላኝ ሄደች ይላል። የድሮ የልጅነት ጥላኝ ሄደች ይላል ናቲ ማለት ነው። ኦው አሁንም እንዳለ ምን ይላል መሰላችሁ? እኔን ጥላይ ሄደች ሄሉ ሄሎ ይላል። አሁንስ ሶስተኛው ደግሞ ልዑልም፣ አንቺ ለምንድን ነው ከያብ ጋር የምትወኘው? ይሄ ኮ አይዋጠሽ። ይሄ እንደዚህ ነው እንደዚህ ነው የልዑል ችግሩ። በቃን ያቃለ ውስቱ በቃን ያውቃል ይላል። አሁን እነዚህ ሰዎች መሀል ምን እየተፈጠረ እንደሆነ ታውቁታላችሁ። ኃይለኛ ጠብ ጠብ ጠብ ጠብ ማለት ነው እንደርስ እንድዚህ ጠብ መካከል እንግዲስ ማን ነው አሸናፊ? ለእናንተ የትቸዋላ እንግዲያስ፣ ቤተሰቦቻችን ውድ ተመልካቾቻችን ሰላም ይብዛላችሁ። እንግዲስ እንግዲስ ማነው አሸናፊ? አሸናፊ ማን እንደሆነ መጨረሻ ስትና ያለን ማለት ነው። ውድ ቤተሰቦቻችን ሰላም ለሁላችን ይሁን። በጣም ነው የማመሰግነው፣ በጣም ነው የምወዳችሁ ወዳችሁ ፈቅዳችሁ ጊዜ ሰዓት ሰጥታችሁ ስለከታተላችሁኝ አመሰግናለሁ። ፈጣሪ ጤና ሰላም ይስጣችሁ። ሀገራችንም ፈጣሪ እይጠብቀን ከክፉ ነገርም እየሰውረን ጤናና ሰላም ይስጣችሁ። አላህ እግዚአብሔር። በጣም ነው የምወዳችሁ። በጣም ነው አመሰግናቸው እንግዲህ ዋስ በቀጣይ ቪዲዮ ላይ እንገናኛለን። እንግዲህ ዛሬ ስለ ሄሉሻ ጉዳይ ላይ ነው የመጣሁት። እንግዲህ በሄሉ ምክንያት እንግዲህ ልዑል እንግዲህ በእንደዚህ መልኩ ተመቶ እንግዲህ ሆስፒታል ገብቶ እንግዲህ ዋስ የራሱ እንግዲህ ዛሬ ነው የተከፈተው ማለት ነው። እንግዲህ ወስ እናንተስ ምን ትላላችሁ? ይሄ እንግዲህ ለእናንተ ይቻለሁ። ውድ ቤተሰቦቻችን ሰላም ሁኑ፣ ደህና ሁኑ፣ ክፉ አይንካችሁ፣ ፈጣሪ ይጠብቃችሁ። ፈጣሪ ከሁላችን ጋርም ይሁን። በዚህ ክፉ ዘመን ላይ ፈጣሪ ይጠብቃችሁ፣ ጤናና ሰላም ይስጣችሁ። ከክፉ ነገር ፈጣሪ ይሰውረን፣ ሰላምም ይስጠን። አመሰግናለሁ። ከልበ ከልበ ደህና ሁኑ። ላይክ አትርሱ ላይክ አትርሱ፣ አትርሱ። መልካም ጊዜ፣ መልካም ቆይታ። ቻው ቻው